ክቡራትና ክቡራን እንግዶቻችን፣ ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁ በሌላ በላይፍ ታይም ፕሮፐርቲስ ትሬዲንግ ስም የተሰማኝ ደስታ ለመግለጽ ወዳለው በጣም እናመሰግናል። እንግዲህ ብዙ ነገሮቹ ተብለዋል። ስለ ጥራቱ፣ ስለ ሎኬሽኑ ስለ ብዙ ነገሮቹ ረጅም ጊዜ የቆዩበት ባልደረባችም እንዲሁም ከባለቤቶቹ ብዙ ነገር ሰምታችኋል። የኔ ማስታወቂያ የሚጀምረው ከዚህ በኋላ፣ ግን አንድ ነገር ማንሳት ፈልጋለሁ። ምናልባት የሪል ስቴት ጉዳይ ሲነሳ አሁን አሁን በተለይ በቅርብ ባለኝ ኢንፎርሜሽን አማኝ መሆን ላይ በጣም አስቸጋሪ የሆኑ ጉዳዮች እየተፈጠሩ እንዳለ ሰማለው እና የተለያዩ ሰዎች የሪል ስቴት ማስታወቂያዎች ብራንዲንጎች ሲባል እኛም ደፍረን መግባት ይከብዳል። ለምንድን ነው? የእኛም ስም ነው አብሮ የሚነሳው እና አንዳንድ ጊዜ እንዲህ አይነት ስራዎችን ከመስራት ቁጭ ማለትን እመርጣለሁ እና እንግዲህ የላይፍ ታይም ፕሮፐርቲስ ባለቤቶችን ከዚህ በፊት አብሬያቸው ስራ ሰርቻለሁኝ ይሄ ጥያቄ ሲመጣልኝ ምንም አላንገራገሩ ያው እንደተባለው ዳጎስ ያለ ገንዘብ በሚለው ጉዳይ ላይ ነው ወሬው የነበረው እንጂ የእምነት ጉዳይ አላሳሰበኝም ነበር እውነት ለመናገር ከዚህ በኋላም ጥሩ የስራ ዘመን እንደሚሆንልን ተስፋ አደርጋለሁ እንግዲህ የጀመሩትን ነገር እንዲያስፈጽማቸው ፈጣሪ ይረዳቸው። ባሉበት ሆነው እንዲገኙ የበኩሌን ጥረት ለማድረግ እሞክራለሁኝ። ብራንድ አምባሳደር ሆኜ ስለመረጡኝም እጅግ በጣም አመሰግናለሁኝ። እንደው አንዳንድ ጊዜ አይገባኝም የሚል አይነት ንግግሮች ነው ከባለቤቶቹ የደረሰኝ። ለትትና አይደለም ጥሩ ጊዜ ነው ያሳለፍ ነው። ከዚህ በፊት በነበረው የስራ ዘመን እና አሁን ላይ ምንም አይነት ነገር ከማያውቅ ሰው ጋር ስራ መስራት በጣም ደስ የሚል ነገር ነው እና ለዛ እኔም ይሄ ጥያቄ ሲቀርብልኝ የእውነት በደስታ ነው እሺ ያሉት። ያጎስ ያለውም በኋላ እናዋያለን። ሁለተኛ ሀገር ላይ አንድ አመት ሁለት አመት አስርና አስራ አምስት ዓመት ተሰርቶ የሚቋረጡ ብዙ ስራዎች አሉ። እኛ ግን ሌሎች ቦታዎች ስንሄድ እንደምንቀናባቸው አይነት ድርጅቶች ይሄ ድርጅት ሰከንድ ጀኔሬሽን ነው ሰርድ ጀኔሬሽን ነው እንደሚባሉ ሆ በደንብ ከትውልድ ትውልድ እየተቀባበለ የሚሰራው ላይፍታይም ፕሮፐርቲ የሚባል ትልቅ ድርጅት የመመስረት ዓላማ ነው ያለ ብዙ ሰው በዚህ መንገድ ብዙ ስለተባለ እኛ የምንለው ነገር ከስራ በኋላ ቢሆን ይሻል እንጂ ብዙ ማለት ይቻል ነበር። በተረፈ ብራንድ አምባሳደራችን ያው ኦሬዲ ከዚህ በኋላ ብራንድ አምባሳደር እያለ መጠራ ያለችው ነገር እሷ የሚያየችውን ከዚህ በፊት በሰራ ነው ስራ ያገኘችውን ኤክስፒሪንስ ነው ያለችው። ስለ እሱም በጣም እናመሰግናለን። ይህን ዝግጅት ኮንሰርን አርጓችሁ የመጣችሁ ጋዜጠኞች፣ ጓደኞች፣ ወላጅ ዘመዶችንም በጣም ነው የምናመሰግነው። ይህ ዝግጅት ሞር የተሳካ እንዲሆን ደግሞ አንጀሎ ፒክቸርስ በጣም ረድቶናል። ስካይላይት ሆቴል፣ ስራታ ዲኮር፣ እንዲሁም ሌሎች ስማቸውን ለማልጠቅስ የልብ ወዳጆቻችን በጣም እናመሰግናቸዋለን። ከዚህ የበለጠ ስኬታማ የስራ ጊዜ ይኖረናል። እጅግ እናመሰግናለን። ስለመጣችሁ ደስ ብሎናል። ሰላም እንኳን ደህና መጣችሁ። ደግሰዋያና የላይፍ ታይም ፕሮፐርቲስ መስራችና ባለቤት፣ በመጀመሪያ ስለ ላይፍ ታይም ፕሮፐርቲስ ስም ስያሜና አመሰራረት ትንሽ ገለጽ አደርጋለሁ። ላይፍ ታይም ፕሮፐርቲስ ስያሜው በቀጥታ ትርጉሙ የህይወት ዘመን ማለት ሲሆን አንድ ሰው በህይወት ዘመኑ ሊኖርበት የሚችለውን ቤት ሲመርጥ ሶስት መሰረታዊ ነገሮችን ማሰብ አለበት። የመጀመሪያው ነገር የት እገዛለው? የት ቦታ ነው ምገዛው? ብሎ ሎኬሽን ማየት። ሁለተኛ ነገር ደግሞ ግንባታው በምን አይነት ደረጃ ይከናወናል? ብሎ የግንባታውን ጥራት አወቅ። ሶስተኛ ነገር ደግሞ ምገዛው ቤት ምን ምን ነገር አሟልተዋል? ምን ምን አለው በውስጡ ብሎ በእነዚህ ሶስት ነገሮች እርግጠኛ መሆን አለበት። ከዚህ በመቀጠል በኢትዮጵያ ኮንቴክስት አሁን ባለው በአፓርትመንት ግብይት ላይ ደግሞ የሚገነባው ሰው ማን ነው? ምን አይነት ግንባታ ነው የሚያከናውነው? ከዚህ በፊት ያለው የስራ ልምድ ምንድን ነው ይሄ ድርጅት ብሎ በዚህም ነገር ድጋሚ ተጨማሪ ማጣራት ማድረግ አለበት ማለት ነው። ስለዚህ ላይፍ ታይም ፕሮፐርቲስ ይሄን በማሰብ አንድ ሰው በህይወት ዘመኑ ንብረቴ ኢንቨስትመንቴ፣ እንዲሁም ለሞደው ወይም ለልጄ ወይም ለቤተሰቤ የማወርሰው ንብረቴ ነው ብሎ ሲገዛ ይህ ትልቅ አደራ እና ሃላፊነት ነው። እኛ ደግሞ ያን ተሸክመን ያን አደራ ተቀብለን ሰዎች በጊዜ፣ በወቅቱ፣ በጥራት በተነጋገር ነው መሰረት ማስረከብ የኛ ስራና ድርሻ ነው። ላይፍታይም ፕሮፐርቲስ የተወለደው ከሌሎች በጣም በብዙ ልምድ እና ኤክስፒሪየንስ ካለፉ ስራዎች ነው። እና ላይፍ ታይም ፕሮፐርቲስ በድንገት ዛሬ ወይም ትላንት የመጣ ድርጅት አይደለም። ብዙ የሥራ ልምድ አለን፣ ብዙ ሰርተን አሳይተናል። ከዚህ በፊት ከሰራናቸው ነገሮች ውስጥ አንዱ ለምሳሌ ኤክስፖርት ስራ፣ ፋብሪካ እንዲሁም ሪል ስቴት ነው። አሁን ለምሳሌ ከዚህ በፊት በአራት ኪሎ ፍሬንድሺፕ ፓርክ አካባቢ ላይ ቆንጆ የሆነ ቅንጡ አፓርትመንት በፍጥነት በጥራት ሰርተን አስረክበን ብዙዎች እዚያ ያላችሁ ወዳጆች፣ ዘመዶች ምስክሮች ናችሁ የገዙን የተረከቡንም በጣም ሳትስፋይድ ናቸው። አሁን ደግሞ በቦሌ ራማዳ ሆቴል ከፍ ብሎ በጥሩ ሎኬሽን ላይ ፕራይም ሎኬሽን በሚባል ቦታ ላይ ጂፕላስ አንድ አምስት ፍሎር ፓርኪንግ ያለው በጣም ቅንጡ አፓርትመንት በአጭር ጊዜ ሰርተን ትልቅ ደረጃ ደርሰናል። የሚያዩት ሰዎችም በጣም ደስተኞች ናቸው። የተወሰኑ ቤቶች በማስታወቂያ ዋጋ እያጀምረ ነው። ስለዚህ እኛ ዛሬ ከዚህም የበለጠ ድርጅታችንን ከፍ ለማድረግ ምን እናደርግ ምን የተሻለ ነገር እናደርግ ብለን እንደ ቦርድ ተመካክረን የወሰንነው ነገር ለድርጅታችን ብራንድ አምባሳደር ያስፈልገናል ብለን አሰብን ለዚህ ደግሞ ከተለያየ ሙያና ስራ ውስጥ ብራንድ አምባሳደር ማን ቢሆን ጥሩ ነው ብለን ስናስብ በአጭር ጊዜ በስራዋ ተወዳጅ ታማኝ የሆነች አርቲስት ናርዶስ አዳነን አሽተን ለብራንድ አምባሳደርነት ዛሬ ጠቀም ባለ ክፍያ ስምምነት እናደርጋለን። ይህን ስንወስን ናርዶስ አዳነ በየሄደችበት የእኛን መልካም ገጽታ ታስተዋውቅልናለች፣ የእኛን ድርጅት የበለጠ ካለንበት ከፍታ እንድናድግ ታደርጋለች ብለን በማመን ነው። ይሄንም ኃላፊነት ወዳ ፈቅዳ ስለተቀበለችን በጣም እናመሰግናታለን ወደ የዓለም ዘውድ አያና እባላለሁ። የላይፍ ታይም ፕሮፐርቲ ዋና ስራ አስኪያጅ ነኝ። የላይፍ ታይም ፕሮፐርቲ ዋና ስራ አስኪያጅ ነኝ። ላይፍ ታይም ፕሮፐርቲ ያው ከላይ የድርጅቱ ባለቤት እና መስራች አቶ ደግ ሰው አያና ዘርዘር ባለ የድርጅት የላይፍ ታይም ፕሮፐርቲን አመሰራረትና የቀጣይም ራይ ራይ ጨምሮ በደንብ ዘርዝሮ ገልጾታል። ስለዚህ ምናልባት ተጨማሪ ነገር የምሰጠው ላይፍታይም ፕሮፐርቲ ያው አሁን ገበያውን እየሆነ ካለው ከሪል ስቴት ገበያ አንፃር ለየት በሚያደርግ ፖይንቶች ላይ ብቻ አንድ ሁለት ነገር መናገር እፈልጋለሁ። ስለዚህ ከነዛ ነገሮች መካከል በመጀመሪያ ታማኝነት የሚባል ነገር አለ። በእኛ ሀገር ታማኝነት ማለት ምንድን ነው? ከዚህ በፊት በነበረው አፈፃፀም አንድ ድርጅት ቃል ከገባው ቃል ከገባው ወይም ከተረከበው ነገር አንጻር ፈጽሟል የሚለውን ነገር ማየት ያስፈልጋልና አራት ኪሎ በነበረው የኮንስትራክሽን ጊዜ ለደንበኞቹ በአጭር ጊዜ ገንብቶ ለማስረከብ የበቃ መሆኑን እሱን ማረጋገጥ ፈልጋለሁ በተጨማሪም አሁን በተጀመረው በቦሌ ራማዳ ሆቴል አካባቢ እየተሰራ ባለው ቅንጡ አፓርትመንት ላይ በፍጥነት በጥራት እየተሰራ የግንባታ ሂደቱን የጊዜ እስኬጁሉን ጠብቆ እየተሰራ መሆኑንና በደንበኞቹም በተባለው ጊዜ ለእንግዲህ ለማድረስ ቃል እንደ ስራ አስኪያጅነቴ ቃል እገባለሁ ለማለት ነው። አመሰግናለሁ። እንዴት ቆያችሁ? በመጀመሪያ እራሴን ለማስተዋወቅ እጀምራለሁ። ስሜ ሜላ ተስፋ ይባላል። የላይፍ ታይም ፕሮፐርቲስ ሴልስ ኤንድ ማርኬቲንግ ማናጀር ነኝ ማርኬቲንግ ከመሆኔም ዋናውና አስፈላጊ የሆኑትን አጠር አድርጌ እገልጽላችኋለሁ። አንደኛው አንደኛውና የመጀመሪያው ሎኬሽን ነው። ሎኬሽናችን ከኢትዮጵያ አየር መንገድ ከቦኒ መድኃኔዓለም ለሁሉም አማካይ በሆነበት በመሀል ቦሌ ላይ ከራማዳ ከፍ ብሎ ይገኛል። ሁለተኛው ከዚህ ቀደም ያው እንደገለጹት አራት ኪሎ ላይ ወዳጅነት ፓርክ አካባቢ ጥራቱን የጠበቀ አፓርትመንት ሰርተን አስረክበናል። ሶስተኛው ደግሞ ላይፍ ታይም ፕሮፐርቲስ ቦሌ ላይ እየገነባን ያለ ነው። ያለው አሚኒቲ ያሟላ መሆኑ፣ ለምሳሌ አምስት ፍሎር ፓርኪንግ መሆኑ፣ ካር ሊፍት ካር ሊፍት እንዳለው፣ ጂም፣ ስፓ የተለያዩ ነገሮችን ያሟላ መሆኑ የሆኑ እና የተለያዩ አገልግሎቶችንም በዛው ተጨማሪ ይሰጣል። አራተኛውና የመጨረሻው ከሌሎች ተፎካካሪዎች ወይም አልሚዎች የሚለየን ጥራትና ታማኝነት ነው። እንዲሁም ለሰዎች የገባነውን ተግባር የገባነውን ቃል በተግባር እንደምናስረክብ ልገልጽላችሁ እወዳለሁ። አመሰግናለሁ።